አሁን ባለንበት ዓለም ላይ ፈጣን መሆን መንቀልቀል፣ ቢዚ መሆን ፋሽን፣ ከባድ የሆነ ሁኔታዎች ሲመጡ በነዛ ሁኔታዎች ውስጥ ረጋ ብላችሁ የማለፍ አቅማችሁ ከፍ እያለ ሄዳል። ጥበብ ሲሆንስ ታቁታላችሁ፣ ውጤቱን ታቁታላችሁ፣ ማድረግ ያለባችሁ ነገር ታውቃለ። ከዛ ተመስርታችሁ ውሳኔ እንድትወስኑ አቅም ይሰራል። አንድን ነገር አይታችሁ፣ አንድን ሰው፣ አንድን ተግባራቻችሁ አይታችሁ መልካም ነው ወይ ደግሞ መልካም አይደለም፣ ጥሩ ነው ጥሩ አይደለም ብላችሁ እንድትወስኑ የሚረዳችሁ ሚዛን ነው። ቨርቹ ማለት እሱ። ገንዘብ ኖሯችሁ ደስተኛ ደስተኛ ማትሆኑት ከሕሊናችሁ ጋር ውስጣችሁ ካለው ድምጽ ጋር ሰላም ስላልፈጠራችሁ፣ ደስታ እጃችሁ ላይ የሚገባና ማይገባ ነገር አይደለም። እዚህ ውስጥ ነው ሰው። ይሄኛው ሰላም ከሆነ ሌላኛው ነገር ሰላም። ምንም ያህል መልካም ነገር ብትሰሩ፣ ሰዎች ሚያስቡት ስለእናንተ ሚያስቡበትን መንገድ መቆጣጠራቸው ምን ይሆናል። አንዱ ከአንዱ እየጠበቀ የሆነ ሳሌ ትተላለፋላቸው። አይ በቃ እኔ እኮ እንደዚህ አልመሰለኝ ወደሚለው ነገር ውስጥ ገባል። ሰላም እንዴት ናችሁ ውዴ፣ ቡክ ቶክ ዊዝ ፊራ ቤተሰቦች ፊራ ነኝ። ይህ ደግሞ ሳምንታዊ መጽሐፍ ዳሰሳ ፕሮግራማችን ነው። በዚህ ፕሮግራም የተለያየ ሀሳብ የሚያነሱ በሀገር ውስጥ እንዲሁም በውጭ ሀገር ጸሐፊዎች የተጻፉ መጽሐፍቶችን ዳሰሳ እናደርጋለን። ዛሬም እንግዲህ እንደተለመደው በአዲስ መጽሐፍ በአዲስ ሀሳብ ተመልሻለሁ። መጽሐፉ እንደምትወዱት አልጠራጠርም። አብራችን ቆዩ። ለዛሬ ፕሮግራማችን እንግዲህ ዳሰሳ እንድናደርገው የመረጥኩት መጽሐፍ ይመስለኛል፣ ይሄ የራያን ሶስተኛ መጽሐፍ ይመሰለኝ፣ በራያን ሆሊዴ የተጻፈውን ስቲልነስ ኢዝ ዘ ኪ የሚለውን መጽሐፍ ነው እንግዲህ አይ ቲንክ የተወሰኑ መጽሐፎች የሚቀሩ እና ልናደርገዋለን በጊዜ ሂደት። ከዚህ በፊት ኦብስታክል ዘ ወይ የሚል መጽሐፍ ዳሰሳ አድርግ ያለው እንዴት ከባድ ሁኔታዎችን ለመልካም መንገድ ለመልካም ነገር መጠቀም እንደምንችል። ከዛ ደግሞ ኢጎይ ዘ እነሚ የሚል መጽሐፍ ዳሰሳ አድርግ ያል። በተለይ ብዙ የራቁኝ አይመስለኝም ይህ መጽሐፍ እና ካልተሳሳትኩኝ አምና ይመስለኛል አይደል? አምና መጨረሻ ላይ ዳሰሳ ያደረግኩት መጽሐፍ ነው። እዚህ መጽሐፍ ላይ ደግሞ ስቲልነስ ኢዝ ዘ ኪ ወይ ደግሞ መረጋጋትን በለው መረጋጋት ብለን ሊተረጉ መቻል። መረጋጋት ቁልፍ ነው። የምን ቁልፍ ብላችሁ ከጠየቃችሁት እንግዲህ ሀሳቡን እያሰፋ ይሄዳለ። ስቲል ለዚህ ዘ ኪ ሲል ስለምንድን ነው የሚያወራው? እንደምታውቁት ብዙ ጊዜ ራያን ሀሳቦችን ሲያነሳ የስቶይኮችን ሀሳብ ነው። በጠንት ጊዜ ስቶይክን የመሰረቱ ሰዎች፣ ያንን ፍልስፍና የሚከተሉ ሰዎች እስከ ማርከስ አሪሌስ የሚባለው ሰው እስከደረሰበት ጊዜ ድረስ የሚከታተሉ የሚያዩ አይነት ሰዎች ናቸው። እንግዲህ እሱ መጽሐፍ አንድ መጽሐፍ የተወሰዱ ናቸው። ሜዲቴሽን የሚል መጽሐፍ አለ። ሰው ምንድን ነው እዚህ መጽሐፍ ላይ ሊያወራ የፈለገው? ራያ ገና ሀሳቡን ሲጀምር መጽሐፉን ሲጀምር ምን ብለው ነው የሚጀምረው? አሁን ባለንበት አለም ላይ ፈጣን መሆን መንቀልቀል፣ ቢዚ መሆን ፋሽን ነው። ፋሽን ብቻ ሳይሆን አንዳንዴ እንደ ክብርም ነው፣ እንደ ፍሌክስም ነው። አይ ቢዚ ነኝ፣ አይ እንደዚህ ነኝ ብለን የምናስብበት ጊዜ። በቃ ዘመኑ የመንቀልቀል ቢዚ የመሆን ዘመን ግን ምን ይላል ጸሐፊው፣ በጣም በሚገርማችሁ ሁኔታ በዚህ ቢዚነስ ውስጥ ቢዚ በመሆን ውስጥ በጣም ብዙ ነገሮችን እንፈልጋለን። ለነዛ ነገሮች መፍትሄው ቢዚ በሆነ ዓለም ውስጥ ውስጥን፣ አይምሮ፣ መንፈስን ማረጋጋት ነው የሚል ሀሳብ ያነሳ። አንዳንድ ጊዜ ገንዘብ ውስጥ የምትፈልጉትን ነገር አላገኝ ስትሉ፣ እውቅና ውስጥ የምትፈልጉትን ነገር አላገኝ ስትሉ፣ መከበር ውስጥ፣ መደሰት ውስጥ፣ እነዚህ እነዚህ ነገሮች ውስጥ የምትፈልጉትን ነገር አላገኝ ስትሉ፣ ቁልፉ ይላል ጸሐፊው ቺነች ስቲል መሆን ወይ ደግሞ መረጋጋት፣ ግን እንደምታውቁት የእኛ ዘመን ሁኔታው አይፈቅድም ለመረጋጋት። ለመረጋጋት ሁኔታው ብቻ አለመፍቀድ ብቻ አይደለም ግን አይደለም። አንዳንድ ጊዜ ሰዎችም እንዴት ነው ባህሪያችን፣ ትንሽ ነገር አነሳላችኋል። ስንረጋጋ አንዳንዴ መስማት ማንፈልጋቸው የውስጥ ድምፆች፣ እነዛን ድምፆች ፌስ ላለማድረግ ብለን ራሳችን በብዙ ነገር ቢዚ እናደርጋለን። ግን ይላልጻ አንዳንድ ጊዜ መፍትሄ ብለን የምናስባቸው ነገሮች ውጭ ያሉት ነገሮች፣ አለን በመረጋጋት ውስጥ ነው የሚል ሀሳብ ሰው ሲረጋጋ ምን ይሆናል? አንደኛ አመዛዝኖ ማሰብ ወይ አመዛዝኖ የማየት አቅሙ ከፍ ይላል። አመዛዝናችሁ ማየት ከቻላችሁ፣ ጥሩ ውሳኔ መወሰን አቅማችሁ ከፍ እያለ ይመጣል። ከዛ ደግሞ ይቀጥላል፣ ከባድ የሆነ ሁኔታዎች ሲመጡ፣ በነዛ ሁኔታዎች ውስጥ ረጋ ብላችሁ የማለፍ አቅማችሁ ከፍ እያለ ይሄዳል የሚል ሐሳብ ያነሳል። ሰው ሲረጋጋ ጥሩ ያመዛዝናል፣ ሁሉንም አባራጮች የማየት አቅማል። ጥሩ ካመዛዝናችሁ፣ ጥሩ መወሰን ትችላላችሁ። ግን ደግሞ እሱ ብቻ አይደለም፣ አንዳንዴ መጥፎ ምትሏቸው ሁኔታዎች አሉ ስሜታ የሚያደርጓቸው እነዚህ ሁኔታዎች ተጠንቀቃችሁ ካላለፋችሁ ብዙ የገነባችሁትን ነገር እንድታፈርሱ የሚያደርጓችሁ ዋጋ ያስከፍሏችሁ፣ እነዚያን ረጋ ብላችሁ ማለፍ የምትችሉበት ወይ ደግሞ እንዴትም ታግሳችሁ መሻገር የምትችሉበትን አቅም ይሰጣቸዋል። ምን መረጋጋት ወይ ደግሞ ስቲል ነው። እሺ፣ እንዴት ነው የምንረጋጋው? እንዴት እንረጋጋር? እንዴት ስቲል ነው? መጽሐፉ ምን ይላመስላችሁ? ጸሐፊው ሰው እውነተኛ የሆነ መረጋጋት ውስጥ የሚገባው እነዚህ ሶስቱ ነገሮቹ ሲረጋጉ ነው። እነዚህ ሶስት ነገሮች ከተረጋጉ ሰው የእውነት መረጋጋቶች ሰላም ውስጥ ነው ውስጡ ሰላም ይሆናል ማለት ምንድናቸው እነዚህ ሶስት ነገሮች ካላችሁ ሰው ስቲልነስ ውስጥ የሚገባ አንደኛ ማይንዱ ስቲል ሲሆን ወይ ደግሞ አይምሮ ሲረጋጋ ነው ሁለተኛ መንፈሱ ሲረጋጋ ነው ሶስተኛ ቦዲ ወይ ደግሞ ሰውነቱ ሲረጋጋ እነዚህ ሶስቱ ነገሮች እነዚህ ሶስቱ ክፍሎቻችሁ ማረጋጋት ከቻላችሁ እናንተ የሰከነ ህይወት መብራት ትችላለች ውስጣችሁ ውጫችሁ ሰላማዊ ህይወት መብራት ትችላላችሁ የሚል ሀሳብ ያለ ሰው ምንድን ናቸው? እስኪ እንደምታቁት የራያን ሆሊዴ መጽሐፎች ክፍልፋይ ሰጣቸውና በዛ ውስጥ ብዙ ሀሳቦችን ያነሳል። ሰው ከማይንድ ልጀምርላችሁ የመጀመሪያው ሰው መረጋጋት ከፈለገ ማረጋጋት አለበት የመጀመሪያው ነገር ይህ አይምሮን ነው ወይ ደግሞ ማይንዱን ማረጋጋት አለበት። በጣም በሚገርማችሁ ሁኔታ አንዳንድ ጊዜ ውጭ ያለው ነገር የፈለገ ያህል ቢረጋጋ ይህ ነፋሻ ቦታ አለ አይደል? ንፋስ ቦታ፣ ቀለል ያለ ሙዚቃ እየሰማችሁ ሰላም የሆነ ቦታ ውስጥ እንኳን ሆናችሁ አይምሯችሁ ዲዛስተር ከሆነ አይምሯችሁ ውስጥ ምስቅልቅል ያለ ነገር ካለ እንዴት የተበታተነ ሀሳብ ካለ መረጋጋት ይከብዳችኋል፣ መረጋጋት ትቸገራላችሁ። በተቃራኒው ውጭ ያለው ነገር ብጥብጥ እያለ አንዳንዴ እንደዚህ ነገር አጋጥሟችሁ ከሆነ አላቅም፣ በጣም የሚያስፈራ ሁኔታ ውስጥ እንኳን ሆናችሁ አይምሯችሁ ተረጋግቶ ያውቃል። እንደዚህ ነገር አጋጥሟችሁ ለምን እንደሆነ አላቅም፣ ውስጥ የሰላም ነው ብላችሁ ታቃላችሁ። እንደዚህ አይነት ነገሮች ይፈጠራሉ። መቼ ካላችሁ አይምሯችሁ ሲረጋጋ፣ ውጭ ያለው ነገር ጥሩ ይሁን አሁን ብዙ ማተር ላያደርግ ይችላል። ብቻ ግን ምን ይበል አይምሯችሁ ይዘጋቅ ኦኬ እንዴት ነው ማይንዳችን የምናረጋገው አይምሯችንን የምናረጋገው ካላችል ብዙ ሀሳቦችን ያነሳል ምንድን ነው የሚያነሳቸው ሀሳቦች የመጀመሪያው ለምሳሌ ቢካም ፕሬዘንት የሚል ሀሳብ ያነሳል አሁን ላይ ኖሩ ማለት ነው ስለዚህ ሀሳብ ብዙ ጊዜ ደጋግሜ ያወርች ያለው ግን እንደው ይህ መጽሐፍ ስለሚያመዝንበት ደግሜ ላንሳው አሁን ላይ ለመኖር መኩር ምን ማለት ነው ብዙ ጊዜ አይምሯችን ወይ ጸጸት ወይ ንዴት ወይ ደግሞ ጥሩ ትዝታ ወደ ኋላ ይወስደዋል። አንዳንዴ ደግሞ ያልተፈጠረን ነገር ወይ በስጋት ያስባል ወይ በምኞት ያስባል። ግን አሁንን አንኖር። አሁን መኖር ብቻ አይደለም አሁንን። እዚህ ምንድነው፣ ቁጭ ብላችሁ የሆነ ነገር እየሰራችሁ፣ ሌላ ሰው እያሰባችሁ፣ ሌላ ቦታ ናችሁ። ወይ ነገ ወይ ትላንት ነው የምታስቡት። እና ለመረጋጋት ከፈለጋችሁ ጻፊ የሚለው ነገር የምታደርጉትን ነገር ፕሬዘንት ላይ ሆናችሁ ለማድረግ ሞክሩ። ወይ ደግሞ ማይንድፉል ሁኑ ማለት ፕሬዘንት ሁኑ ማለት ይላል ጻፊችን አሳብ አስምሩልኝ። ምንም አታስቡ ማለት አይደለም አንዳንድ ሰዎች አሁን በቃ ሜዲቴሽን ምናምን እያሉ ምንድነው፣ ምንም አለማሰብ አይነት እንደዚህ አይነት ሀሳቦች ያለሰው ጸሐፊው፣ እሱን አይደለም የሚያወሩ። ጸሐፊው የሚናገረው ነገር ፕሬዘንት ሁኑ ማለት፣ የምትሰሩትን ነገር እያስተዋላችሁ ስሩ። እያነበባችሁ ነው፣ ቁጭ ብላችሁ ማንበብ የትም አይወስዳችሁም። ና የሆነ የእጅ ስራ እየሰራችሁ ነው፣ ቁጭ ብላችሁ ስሩ። የሆነ ነገር እያደርጋችሁ ቁጭ ብላችሁ፣ አይምሯችሁ ሙሉ በሙሉ እዛ ላይ ትኩረት ያደርግ፣ ሌላ ነገር አታስቡ ማለት ነው። ሰው ለመረጋጋት ይህን እንድታደርጉ መጽሐፉ ይናገራል። እንዳልኳቸው አይምሮ ሲረጋጋ ውጤታማ ይሆናል። ውጤታማ መሆን ይቻላል ትኩረት ማድረግ ይቻላል ብያቸው አል ። ጸሐፊው ለዚህ አሪፍ ምሳሌ ታይገር ውድስ የሚባለን ሰው ያነሳል። ስለ ታይገር ምን ይሎቻችሁ እንደምታውቁ አላውቅም፣ ወይ ጎልፍ ምን ይሎቻችሁ እንደምትከታተለው አላውቅም። እውነት ለመናገር ብዙ አልከታተልም፣ ግን ስለ ታይገር ትንሽ ነገር ሰምቻለሁ። ታይገር ማለት ገና ከልጅነቱ ጀምሮ በጣም ስኪልድ በጣም ታለንት የነበረ ልጅ ነው። የሜሲን ታሪክ የምታውቁ ሰዎች ካላቸው ሜሲ በጣም በልጅነቱ ነው ኳስ መንካት የጀምረው እና በልጅነቱ ኳሶችን የሚያጣጥፍበት መንገድ ያስታውቃል። በቃ ይህ ልጅ ጥሩ ታለንት አለው ጥሩ ተስተዋል እንደምትሉ ታይገርም እንደዛ ነበር። ገና በልጅነቱ የሚመታቸው ምቶች፣ ጎልፍ ሲጫወት ማለት ነው። ያለ እድሜ በጣም ወጣት ከነበሩ ሰዎች ጎልፍን ለመቀላቀል በጣም ኤርሊ ከሆኑና ወጣት ከነበሩ ሰዎች ማለት አንደኛው ነው። እናቴ አገር ድሮ ሲጫወት ይላሉ ሰዎች እንደ እንትን ነው በቃ እንዳፈዘዛቸው ነው የምትቆጥሩ ሰውዬው በጣም ተረጋግቶ ነው የሚጫወተው ተረጋግቶ ነው የሚመጣው ግን ደግሞ የሚሰራው ነገር ደስ ይላል የሆነ ኳስ አይሰትም ወይ ደግሞ አሪፍ ተጫዋች የሚባል አይመስለው ግን ይላል ጸሐፊው ያው ሁላችንም ደካማ ጎኖች አሉ አይደል የታይገር ደካማ ጎን ትዳሩን የሚጎዳ ሆነ። ማለት ሌላ ግንኙነቶች ምናምን ነገር ነበረው። የምታውቁ ታሪኩ የምታውቁ ሰዎች ካላቸው አላውቅም። እና ያ ነገር ሚዲያ ላይ ሲወጣ ትዳሩን እንደበጠበጠበት በጣም ብዙ ነገሩ እንዳመሰቃቀልበት ያላቸው እንደ ድሮ መጫወት ከበር ከልጅነቱ ጀምሮ ኮ እንትን ያለው ግን አይምሮ ሰላም ስላጣ የሚያውቀውን እስኪል በተፈጥሮ ያመጣውን በልምምድ የሚያሳደገውን ነገር ከእንደገና መመለስ እንደከበደው ላ በጣም ረጅም ጊዜ እንደወረደ እና ከትንሽ ጊዜ በኋላ ማሰራረት እንደጀመረ ታያላችሁና፣ ያልተረጋጋ አይምሮ፣ ምንም የትኛውንም አይነት ስራ በስርዓት አይሰራም። ሰው ውጤታማ መሆን የምትፈልጉ ከሆነ አይምሯችሁን አረጋጉት። ስቲል መሆን መጀመር እንደምትችሉ መጽሐፉ ይናገራል። ሁለተኛ፣ አይምሯችሁን ለማረጋጋት ከፈለጋችሁ ሴክ ዊዝደም የሚል ሀሳብ ጻፊው ያነሳል። ወይ ደግሞ ጥበብ እንፈልጋለን። ጻፊው እዚህ ምዕራፍ ላይ ሁለት ነገሮችን ያወዳድራል። እውቀትና ጥበብ የሚባሉ ነገሮች፣ ሁለቱ ነገሮች በጣም የተለያዩ ነገሮች ናቸው። እውቀት ሌላ ነው፣ ጥበብ ሌላ ነው። ትንሽ ነገር ቢያገናኛቸው እውቀት ማለት ምን ማለት? አንብባችሁ የምታገኙት የሆነ መረጃ ነው። ሰምታችሁ የምታገኙት መረጃ ነው። አይታችሁ የምታገኙት መረጃ ነው። አንብባችሁ የምታገኙት መረጃ ነው። ጥበብስ ማለት ካላችሁ ጥበብ፣ በነገራችን ላይ ቀጥታ ቃሉን ለመረዳ ከፈለጋችሁ ተግባራዊ እውቀት ማለት ነው። ወደ ተግባር ሊቀየር የሚችል አብዛኛውን ጊዜ ከልምድ ነው የሚመጣው። ከልምድ ሊመጣ የሚችል ሊሆን ይችላል፣ ከተለያየ ብቻ ቦታ ሊመጣ የሚችል ተግባራዊ እውቀት ነው። ወደ ተግባር ሊቀየር የሚችል እውቀት። አንዳንድ ነገሮች ጀስት ቲዮሪ ብቻ ናቸው። የሆነ በቃ እንትን ነው እንትን እንትን ነው አለቀ፣ አይምሮ ላይ ቁጭ ይላል። ጥበብ ሲሆንስ ታቁታላችሁ ውጤቱን ታቁታላችሁ። ማድረግ ያለባችሁ ነገር ታውቃለህ። ከዛ ተመስርታችሁ ውሳኔ እንድትወሱ አቅም ይሰጣችሁ። ስለዚህ ጻፊ ያ ምናምን ይሰጣችሁ። እውቀትን ማግኘት ጥሩ ነው። ከእውቀት ይልቅን ጥበብ እንፈልግ። ጥበብን አገኟት። ጥበብ ያለው ሰው በነገራችን ላይ አንድ ነገር ከመውሰዱ በፊት የሆነ ተግባር ከመውሰዱ በፊት የተግባሩን ውጤት ቀድሞ የሚያቅ ሰው፣ ፕሪዲክት ያደርጓል። ለምን? ከልምድ ያመጣው። ግን አንዳንድ ጊዜ ጥበብ ከምክር ሊመጣ ይችላል። ለምን ለምሳሌ በእድሜ የገፋ ሰው ያንን ነገር አድርጎት ከሆነ ያየው ይነግርሃል፣ እንደዚህ አታድርግ፣ እንዲህ ነው። ጥበብ እየወሰድክ ነው። ስለዚህ የእሱ ሚስቴክ አደግ ነው። ጸሐፊ ሙያ ምስራጭ አብዛኞቹን አይታችሁ ከሆነ ዓለም ላይ ተፅዕኖ የፈጠሩ ፈላስፋዎች፣ ዓለም ላይ ተፅዕኖ የፈጠሩ አስተማሪዎች፣ የፍልስፍና የታሪክ መጽሐፍ የተለያዩ መጽሐፎች መጽሐፍ የሚወዱት ረጅም ጊዜ ከራሳቸው ጋር ጊዜ የሚያሳልፉት ምክር የሚሰሙት ይህንን ስለሚፈልጉ ነው። ጥበብን ስለሚፈልጉ አንዳንድ ጊዜ የተረጋጉ ሰዎች አይ በቃ እንትናማ አለምን ይችን አለም ለመሸሽ ነው መጽሐፍ የሚያነበው ይባላል። አለምን ለመሸሽ ነው ፍልስፍና የሚሰማ ነው ነው አይደለም። ጥበብን ሲክ እያደረገው ደሞ ዩ ነው ያላር ጥበብን በደንብ ባገኛችሁ ቁጥር የሆነ ነገር ምን ማድረግ እንዳለባችሁ ሲገባችሁ እንዴት ማድረግ እንዳለባችሁ ሲገባ ካደረጋችሁ በኋላ የሚመጣውን ነገር አድርጋችሁ አለም አይምሯችሁ ላይ እውቀት ካለ ትረጋጋላችሁ። በቃ እንዴት ነው ፍጻሜውን እንደሚያክሰው ማለት ነው ምንም ይባል እንትን አለ ፊልም ብዙ ጊዜ ሲመረቅ አይታችሁ ከሆነ በተለይ አዲስ ፊልም፣ በቃ ትገባላችሁ፣ ትመሰጠላችሁ፣ ከፍ ትላላችሁ። ወይኔ እንዴት ያስሯል! እንዴት እንዲህ አረጋች! ትናድዳላችሁ። ከእናንተ ጋር የፊልሙ ምርቃት ቀን እያዩ ማይደሰቱ ማይገርማቸው አይነት ሰዎች ማናቸው? አክተሩ፣ ዳይሬክተር፣ ፀሐፊው ያቁታል። ከመጀመሪያው መጨረሻውን ያቁታል። ጥበብን ማግኘት ማለት እንደዛ ነው። የምታደርጉት ነገር ውጤቱን ካወቃችሁ ትረጋጋላችሁ። ጥበብን ፈልጉ የሚለው ጸሐፊው ለዛ ነው። ጥበብ ካለ አይምሮ ይረጋጋል። ሶስተኛ ዚህ ሀሳብ ስር አይምሮን ለማረጋጋት ይረዳል የሚለው ሀሳብ ቹዝ ቨርቹ የሚል ሀሳብ ያነሳል። ቨርቹ ምረጡ። ቨርቹ የሚመረጥ ነገር ነው እንዴ? አሪፍ ጥያቄ ነው አይደል? መጠየቅ ያለብን ጥያቄ ነው። ቨርቹ ማለት ማለት መሰላችሁ አንድን ነገር አይታችሁ፣ አንድን ሰው፣ አንድን ተግባራቻችሁ አይታችሁ መልካም ነው ወይ ደግሞ መልካም አይደለም፣ ጥሩ ነው፣ ጥሩ አይደለም ብላችሁ እንድትወስኑ የሚረዳችሁ ሚዛን ነው ቨርቹ ማለት እሱ። በጣም በሚገርማችሁ ሁኔታ ይሄ መልካምና መልካም፣ ጥሩና ጥሩ ያልሆነ ነገር ከሰው ሰው፣ ከቦታ ቦታ ይለያል። ሰው ጸሐፊ ምን ያመሰላችሁ የእናንተ ፐርሰነሊቲ ያዋጣኛል አያዋጣኝ ለህይወት ይጠቅማል አይጠቅምም ጥሩ ነው ለእኔ ጥሩ ነው አይደለም የሚለውን ነገር ቁጭ ብላችሁ ምረጡ ይላል ለምን ምክንያቱም አንዳንድ ጊዜ ደስታ ምናምን የሚባለው ነገር ያለው ገንዘብ ውስጥ አይደለም ወይ ማግኘት ማጣት ውስጥ እንደዚያ ነገር ውስጥ አይደለም ጸሐፊ ምን ያመሰላችሁ አንዳንድ ጊዜ ገንዘብ ኖሯችሁ ደስተኛ ደስተኛ ማትሆኑት ከህሊናችሁ ውስጣችሁ ካለው ድምጽ ጋር ሰላም ስላልፈጠራችሁ ልክ ነው ብላችሁ የምታስቡት አለ የምታደርጉት ሌላ ነው ስለዚህ ለምን ሰላም ታገኛላችሁ ለምን ትረጋጋላችሁ ይሄንን ለመሸሽ የሆነ ነገር ታደርጋላችሁ። ሶሻል ሚዲያ ላይ ቢዚ ታደርጋላችሁ። አንዳንዴ ሰዎች በሱስ ውስጥ የሚገቡት ይህን ሽሽ። ቨርቹዋችሁ ምረጡ። እናንተ ዋጋ የምትሰጧቸው መልካም ናቸው ማልደራደርባቸው ነገሮች ናቸው ብላችሁ የምታስቡትን ነገር ያዙ። ማጭበርበር ኖሮባችሁ አይ ከኔ ህይወት ጋር አይሄድም አላጭበርበርም ስትል ውስጣችሁ ያለው ደስታ ገንዘብ ሲሰጣችሁ ከሚሰጣችሁ ደስታ በላይ ሊሆን ይችላል። እንደዛ ብዬ አስባለሁ። የውስጥ ሰላም ስለሚበልጥ እንግዲህ ከሰው ሰው ሊለይ ይችላል። በእኛ ዘመን ገንዘብ ምናምን የሚባሉ ነገሮች ትልቅ ዋጋ ስላገኛቸው ሰው አንዳንዴ አሁን ዓላማችን የውስጥ ሰላም መፍጠር ነው አይደለ? ያንን መፍጠር ከፈለጋችሁ ቨርቹ የራሳቸው የሆነ ቨርቹዎች ለመምረጥ ሞክሩ። ለምሳሌ ጻፊው እንደ ምሳሌ ይሰጣቸዋል። ስቶይኮች አራት ትልልቅ ቨርቹዎች ነበራቸው። ምንም ነገር የሚመዝኑበት ሚዛን ነበራቸው። ለምሳሌ አንደኛው ከሬጅ የሚባል ነገር ነበራቸው። ከሬጅ ማለት ጠንካራ መሆኑ። ስቶይኮች ምን ብሎ ያስባል መሰላቸው እዚህ ዓለም ላይ ጥሩም ነገር መጥፎም ነገር የለም። ጥሩንም መጥፎንም ነገር አይቶ የሚተረግሞ የሰው አይምሮ ነው። አንድ ነገር ጥሩም መጥፎም የሚያደርገው ብሎ የሚያስቡ ሰዎች ናቸው። ገንዘብ ማግኘት ደስተኛ አያደርግም። ገንዘቡን አግኝታችሁ ግን ውስጣችሁ የሚፈጠረው እናንተ ናችሁ። ደስታችሁ የምትወስኑት ማለት ማግኘትም ማጣትም ደስታን አይሰጥም። ለምሳሌ አንድ ማታቁት ሰው በማታቁት ስልክ ተደውሎላችሁ ጤና ይስጥልኝ እንትናንትን አባላለሁ ዛሬ እንኳን ደስ አለ ሎተሪ ወጥቶላችኋል ብትባሉ ምርም ይሰማችሁ። በተለይ ደግሞ ሎተሪ ከቆርጣችሁ በቃ የምትይዙትን የምትጨብጡትን ነው የምታጡት። ሎተሪው እጃችሁ ላይ ማን ነው? ብሩ እጃችሁ ላይ አልገባም። ለምንድረው ደስተኛ ሆናችሁ? ለምንድረው ስሜታችሁ ኦል ኦፍ ደሰደን የተቀየረው? ሉክ ደስታ እጃችሁ ላይ የሚገባና ማይገባ ነገር አለም። እዚህ ውስጥ ነው። ይሄኛው ሰላም ከሆነ ሌላኛው ነገር ሰላም ነው። ከሬጅ የሚባለው ነገር ለምሳሌ የስቶይኮች የመጀመሪያው ቨርቹ ከሬጅ ማለት አንዳንድ ህይወት ላይ ሰላም ምንድን ነው? ፈተና። በፈተና ውስጥ እናልፋለን። በፈተና ውስጥ ጠንክሮ ማለፍ ለእነዚህ ሰዎች ትልቅ ዋጋ ያለው ነገር ነው። ዘ ኦብስታክል ኢዝ ዘ ዌይ የሚለው መጽሐፍ ላይ ነግሬያችኋለሁ አይደል። አንዳንዴ ሰዎች ያማርራሉ። በቃ አንዱን ፈተና ስለ አንዱን ስለ አንዱ እንላለን አይደል። በቃ ይሄ ህይወት ነው። ህይወት ላይፍ ኢዝ ዘ ፎርም ኦፍ ሰፈሪንግ የሚል አንድ ሀሳብ ነበር ትዝ ካላችሁ። ላይፍ ራሱ ፎርም ኦፍ ሰፈሪንግ ምንድን ነው። ህይወት ፈተና የበዙበት አለም ነች። አይቀርም ግን እነዛን አይታችሁ የምተረጉሙበት መንገድ ደስተኛ ያረጋችኋል ወይ ላይ ያረጋችሁ ይችላል። ስቶይኮች ፈተና አይቀርም፣ ለፈተና ግን በፈተና ማለፍን ጠንክሮ ማለፍ መልካም የሚሉት ነገር እንደነበር ከዚህ መጽሐፍ ትረዳላችሁ። ሌላኛው እንደ ቨርቹ የሚያዩት ነገር ቴምፕራንስ፣ በሌላ ራስን መግዛት፣ ከልክ በላይ ስሜት አያለሙ ከልክ በላይ ያለመደሰት፣ ከልክ በላይ ያለመናደድ፣ ከልክ በላይ የሆነ ኤክስትሪም የሆነ ስሜት አያላል። እንደዛ ለመሆን የእነሱ ቨርቹ ነው። ጀስቲስ፣ ፍትሃዊ መሆን ሁሉም ሰው ለሁሉም ሰው እኩል ምንድነው እኩል የሆነ ነገር እንዲኖራችሁ ያስፈልጋል የሚል እምነት ነበራቸው። ሁሉንም እኩል ማስተናገድ ከፍን በል ዝቅን በል ለሁሉም ሰው ፌር ስትሆን የነሱ ጀስቲስ የሚለው ሚዛናቸው ላይ እንደምትሞሉ ትረዳላቸሁ። ሌላኛው ዊዝደም ቅድም ያልኳችሁ ጥበብ፣ አንድን ነገር አይታችሁ ጥሩ ነው አይደለም ልክ ነው አይደለም ብላችሁ የምታመዛዘኑበት ሚዛናችሁ። እነዚህን ካላችሁ አይምሯችሁ እንደሚረጋጋ መጽሐፍ ይናገራል። እንግዲህ ማይንድ ውስጥ በጣም ብዙ ምራፎች አሉት፣ እነዛን ሀሳቦች ያነሳል። እንግዲህ ሁሉም ምራፎች ውስጥ አልገባም በጊዜ ስለመገደብ እነዚህና ከነዚህም ተጨማሪ ሀሳቦችን ስታዩ ጸሐፊ ምንድነው የሚናገሩ? አይምሯቸውን የማረጋገጥ አቅማቸውን አሳድጉ። አይምሮ ሲረጋጋ፣ ሁለተኛ የመጣው ነገር ስፒሪት ነው ወይም ደግሞ መንፈስ ነው። ሌላኛው ሰው ስቲልነስ ውስጥ ለመግባት ከፈለገ መንፈሱ መረጋጋት አለበት ይላል ጸሐፊው። መንፈስ ብሎ የሚያነሳው ሀሳብ ሁለት ነገሮችን ነው። እንግዲህ የሰው መንፈስ ብሎ እየገለጽ ያለው ይሄ ብቻ ነው እያልኩኝ አይደለም፣ ግን አሁን መረጋጋት ከፈለግን ከሰው ውስጥ ማንነት ውስጥ ይወጣሉ ብሎ የሚያስባቸው ሁለት ነገሮች አሉ። አንደኛው የውስጥ ሰላም በጣም ስክን ያለ የውስጥ ማንነት የለም የውስጥ ሰላም አንደኛ ውስጥ ነው ሁለተኛ ነው ፐርፐዝ ወይ ደግሞ ዓላማ ወይ ደግሞ የህይወት ትርጉም የህይወት ዓላማ ብላችሁ የምታስቡት ነገር የለም እነዚህ ሁለቱ ከሰው መንፈስ ውስጥ የሚወጡ ነገሮች ብሎ ይገልጻቸዋል አንድ ሰው አይምሮ ተረጋግቶ መንፈሱ ካልተረጋጋ እንዴት ነው ተመልሶ መረባበሽ ነው የሚሆነው የሰው መንፈስ መረጋጋት እንዳለበት መጽሐፉ ይናገራል የሰው መንፈስ ሲረጋጋ ምን ይሆናል መሰላችሁ አንደኛ ሰውየው ከራሱ ጋር ሰላም ይፈጥራል የምትሸሹት ማንነት አይኖራችሁም ሰላም ሆና ትረጋጋላችሁ። ሁለተኛ ከሰው ጋር ሰላም ትሆናላችሁ። ሰው መንፈሳዊ ነገሩ እያደገ ሲመጣ እንግዲህ በጸሐፊው አገላለጽ ብዙዎቻችን የምንረዳው ነገር ነው ብዬ አስባለሁ። ወደ ላይ ብቻ አይደለም ወደ ጎንም ታድጋላችሁ። ከሰዎች ጋር ያላችሁ ነገር መልካም ነው። ቸርነት ያድጋል፣ ፍቅር ያድጋል፣ እነዚህ ነገሮች ያድጋሉ። ግን እሱ ብቻ አይደለም። ሌላኛው ጸሐፊው ያድጋል የሚለው ሰው መንፈሳዊ ነገሩ ሲያሳድግ ከሱ በላይ ከሆነ አቅም ጋር ሰላም ይፈጥራል ወይ ከሱ በላይ በሆነ አቅም ላይ ያለው መተማመን ከፍ ይላል የሚል ሀሳብ ያውራል። እንግዲህ ስለ መንፈሳዊ ነገር ነው የሚያውራል መንፈሳዊ ነገሩ የሚረጋጋ ወይ ሰላም ውስጥ የሚገባው ከሱ በላይ ከፍ ካለ አቅም ጋር ሰላም ሲፈጥር ነው። መርሆች አሉ አይደል፧ መጽሐፍ ቅዱስ ወይ ቁርአን ብለን የምንላቸው ነገሮች ከዚያ ጋር ሰላም ይፈጥራል ነው እንግዲህ ብሎ ጸሐፊው የሚናገሩ። እሺ ምንድናቸው እነዚህ የሰው መንፈስ ለማረጋ መንፈሳችን ለማረጋጋት የሚረዱ ነገሮች፧ የመጀመሪያው መጽሐፉ የሚያወራው ነገር ሌት ጎ የሚል ሀሳብ ያነሳል። ሰው መንፈሳዊ ማንነቱን እያሳደገ ሲመጣ ሞር እየሆነ የሚመጣው እንዴት ነው በቃኝ ወደሚል ህይወት ነው የምትገቡት። በነገራችን ላይ አንድ ሰው መንፈሳዊ ነገሩ እያደገ ሲመጣ በቃኝ በቃ ይቅር ወደሚለው ነገር ትገባላችሁ። ተቃራኒውስ? ኢጎ አለች ይቺ ኢጎ ምን ታደርጋለች? ስ ሁሉንም ነገር ልቆጣጠር ወደሚለው ነገር ትገባላችሁ። እንግዲህ ሁላችንም በዚህ ነገር ላይ መስራት አለብን ይመስለኛል። ኢጎ ማለት በቃ ሰዎች እንዴት እንደዚህ ይሉኛል፣ ሰዎች እኔ እንዲህ እንዲያስቡ እፈልጋለሁ፣ እንዲህ እንዲሆን እፈልጋለሁ፣ በቃ ውጭ ያለውን ነገር ሁሉንም ኮንትሮል ኮንትሮል ኮንትሮል አድርግ የምትሉት ነው። እንዴት እንደዚህ ያስቡኛል፣ እንዴት ስለ እኔ እንደዚህ ይናገራሉ፣ እንትናንማ እናገራታለሁ የሚለውን ነገር ትጥላላችሁ፣ ሰው መንፈሳዊ ነገሩን እያሳደገ ሲመጣ ሰው መንፈሳችሁ እንዲረጋጋ ከፈለጋችሁ ለጎ መቆጣጠር የማስችሉትን ነገር ልቀቁት። ጸሐፊው ምን ያህል ኤክስትሪም እንደሚሄድ ታውቃላችሁ። ኮንትሮል ዝ ኢሉዥን የሚል ሀሳብ ይሆል። ሰዎች ስለ እናንተ የሚያወሩትን ነገር ልትቆጣጠሩ አችሉ ሄድ ታውቃላችሁ። ውጭ ያለውን ሁኔታ ልትቀይሩ አችሉ። ልትቀይሩ የምትችሉት አንድና አንድ እናንተ የምታስቡትና የምታደርጉትን ነገር ብቻ ነው። ከዛ ውጭ ያለውስ በቃ አለቀ። የፈለግያል መልካም ነገር አድርጋችሁ ሰው መልካም ላይላችሁ ይችላል። በነገራችሁ ማዘር ትሬዛ፣ ስቴል መጥፎ ናት ብሎ የሚያስቡ ሰዎች አሉ። በምን መንገድ እንደሆ ምንም ያህል መልካም ነገር ብትሰሩ ሰዎች የሚያስቡት ስለ እናንተ የሚያስቡበትን መንገድ መቆጣጠራችሁ። ስለዚህ መቀየር የማችሉትን ነገር ለሪጎ ልቀቁት። ሌላኛው የሰውን አይምሮ መንፈሳችሁን ማረጋጋት ከፈለጋችሁ ጻፊ የሚያወራው ነገር ኢንተር ሪሌሽንሺፕ ዋይዝሊ የሚል ሀሳብ ያወራል። በተለይ ደግሞ ከትዳር አጋር ጋር ስላለ ነገር ነው የሚያወራ። የትኛውም ግንኙነት ውስጥ የትኛውም ትዳር ውስጥ ከመግባታችሁ በፊት ነገሮችን ተጠንቅቃችሁ ለመወሰን ሞክሩ። እንዴት ነው የህይወታችሁ ትልቁ ውሳኔ ከሚባሉት ነገሮች መሃል አንደኛ ይሄ ነው። እዛ ውስጥ ስትገቡ ነገሮችን ተጠንቅቃችሁ ለመወሰን ሞክሩ። ለምን አይምሯችሁ ይረጋጋ መንፈሳችሁ ተረጋጋ እንኳን ቢባል ሌላ ሌላ ነገር ቢረጋጋ ውስጥ ሰላም ካልሆናችሁ አትመ እንዴት ነው ውስጣችሁ አይሰክንም። እንለ የምትሸሹት ህይወት ይኖራቸው ውጭ ሰላም ነው እቤት ስትገባ ሌላ ሰው ትሆናለህ። ስለዚህ የትኛውንም አይነት ሪሌሽንሺፕ ጆይን ስታደርጉ በተቻለ መጠን ነገሮችን ፒክ ለማድረግ ስትመርጡ፣ ተጠንቅቃችሁ ለመምረጥ ሞክሩ። በቨርቹ ቅድም ባልኳችሁ መልካም ነው ብለን በምናስበው ነገር እንስማማለን ነው። በሁሉም ላትስማሙ ትችላላችሁ። ቢያንስ የሚያስማማችሁ ኮመን የሆኑ ነገሮች ሊኖረው ይገባል። እነዚህን ተጠንቅቃችሁ እንድታስቡ መጽሐፍ ይናገራል። አንድ ኮንትሮቨርሳል የሆነ ሀሳብ አገኘው መጽሐፍ እየተናገረው ምን አለመሰላችሁ? ትዳር አለ ሁለት ጎዶሎ የሆኑ ሰዎች ገብተው ሙሉ የሆኑበት አለም አይደለም ወይ ደግሞ ህይወት አይደለም ይላል። እንደውም ይቀይረዋል። ከዛ ይልቅ ሁለት ሙሉ የሆኑ ሰዎች ገብተው ሙሉነታቸው የሚካፈሉበት አለም ነው። በመንገድ እንደተረዳሁ ልንገራችሁ። ብዙ ጊዜ ሰዎች አይ በቃ ትዳር ውስጥ ገባ ደስተኛ ሆናል፣ አይ በቃ ትዳር ውስጥ ገባ እንዲሆናለ ብሎ ያስባሉ። ምንድነው መሰላቸው? ይክፋቱ አንተ ብቻ አይደለም ይህን የምጠብቀው እሷም ጠብቃል። እናንተ ሴቶች ብቻ አይደላችሁም ወንዶች ይጠብቅ፣ ሁለቱም ከእርስ በርስ ይጠባበቃሉ። ምን ይሆናል? አንዱ ከአንዱ እየጠበቀ የሆነ ሳ ላይ ትተላለፋላቸው። አይ በቃ እኔ እኮ እንደዚህ አልመሰለኝ ወደሚለው ነገር ውስጥ ትገባላችሁ። ከሰው ደስታ መጠበቅ ሲጀምሩ ያን ትጎላላችሁ ሰው እናንተ ሙሉ ሁኑ፣ እናንተ ደስተኛ ሁኑ። ከዚያስ እንደዚያው ደስተኛ የሆነ ሰው ፈልጋቸው አግቡ እንደማለት ነው፣ ከዚህ መጽሐፍ የምትረዱት ነገር ግልጽ ነው። ትንሽ ኮንትሮቨርሳል የሆነ ሀሳብ ነው። የሚገርማች ነገር ይህን ሀሳብ እንዲሁ እያወራ ነበር አሁን ቅርብ ጊዜ እና ኮንትሮቨርሳል የሆነ ሀሳብ ነው ግን ጻፊ ሊናገርበት የፈለገውን ሳይት ስታየው ከእንትና ይሄንማ ማግኘት እፈልጋለሁ ብላችሁ የምትሄዱት ነገር ማን ያውቃል፣ እሱም ከእናንተ እየፈለገው ነው። ስለዚህ ሚስኮሚኒኬሽን አትግባቡም፣ እሱ ቢፈልገው ሌላ እናንተ የምትፈልጉ ሌላ፣ ከምንም ሳትሆኑ ትቀራላችሁ። የእናንተን ደስታ እናንተ ናችሁ የምትፈጥሩት ነው። ኮንትሮል የምታደርጉት ራሳችሁን አላልኳችሁ፣ ሀሳባችሁን ነው። ያንን ከቀየራችሁ ካላችሁ ሙላት ማካፈል ትችላላችሁ፣ ካላችሁ ደስታ ሼር ማድረግ ትችላላችሁ። ጸሐፊ በዚህ መንገድ ይናገራል። ሌላኛው ምናልባት እዚህ መንፈሳዊ የሚለው ይሄን ስፕሪችዋል የሚለው አስል የመጨረሻ ማነሳላችሁ ሀሳብ ሜዲቴት ዩር ሞርታሊቲ የሚለውን ሀሳብ ነው። ሟች መሆናችሁን አስቡ። ምን ማለት ማርከስ አሪሌስ የእሱ መጽሐፍ አይደለም በነገራችን ላይ የእሱ መጽሐፍ ዳስ አድርግላችኋለሁ በቅርብ ጊዜ እዛ መጽሐፍ ላይ ምን የሚል ነገር ታገኛላችሁ መሰላችሁ ማርከስ እነዛ መጽሐፉ ሲጽፋቸው የነበረ ጆርናል ናቸው በቃ የሆን ነገር ሲያስብ አይምሮን የሆን ነገር ሲይዝ ዛሬ እኮ እንዲሆንኩኝ እንዲኮ ባላደረግ እንዲኮ ባደረግ ብሎ ለራሱ ዲያሪ አይደለም ግን አይምሮ ላይ የሚያስባቸውን ፍልስፍናዎች ነው የሚጽፋቸው ከሞተ በኋላ መጽሐፍ አድርጎ አወጡት በቃ ያ ነው እንትን እና ማርከስ ለራሱ ምን ብሎ ጻፈ መሰላችሁ አሁን እንደው ይሄ ነገር አያምጣም እግዜር ይጠብቀን ግን ማርከስ ምን አለ መሰላችሁ አሁን ይሄን እያያችሁ ከደቂቃዎች በኋላ ልትሞቱ ይችላል አይታወቅ እና ለራሱ ምን ብሎ ጻፈ በሰከንዶች ውስጥ ልትሞት ትችላለህ አለ ከዛ ሲቀጥሎ፣ ማለት በላሁም፣ በዚህ ሀሳብ ልትናገር የፈለግከውን ነገር ተናገር፣ ልታደርግ የፈለግከውን ነገር አድርግ፣ መውጣት የፈለግክበት ቦታ አውጣ። ዲያሪ ነው ለራሱ ነው የጻፈው። ለምንድነው ይሄን የጻፈው ካላችሁ፣ አሁን ልትሞት ትችላለህ፣ መሞትህን እያሰብክ መናገር የፈለግከውን ነገር ተናገር ነው። ይህን እያሰባችሁ በእልህ ከመናገር ትንሽ ትላላላችሁ አይደል? በቃ የሆነ ቁጣ ውስጥ ከነበራችሁበት ነገር ሰከን ትላላችሁ። ልትጣሉ የነበራችሁ እዝት ወርጅ ትላላችሁ። እንግዲህ ይከብዳል እውነት ለመናገር በዛ ቦታ ላይ እንደዚህ ላታስቡ ትችላላችሁ። ግን ለማሰብ እንሞክር። አንድ ቀን ሟች ነኝ። ማን ያውቃል? ከደቂቃዎች በኋላ ልሞት ይችላል። ይህን ማሰብ ሲጀምሩ የምታደርጉት ነገር ሁሉ በተጠንቀቅ ታደርጋላችሁ። ጻፊ ምን ያልመሰላችሁ። እንደው እዚህ ሀሳብ ስር ትንሽ ነገር ለማንሳት ሰዎች ብዙ ጊዜ ሞትን የሚፈሩት በሁለት ምክንያት፣ አንደኛ ስለማያውቁት፣ ከሞት በኋላ ምን ሊፈጠር ይችላል የሚል ነገር ፍርሃት ስላለ፣ ሁለተኛው ግን ሰው ሞትን የሚፈራው ሰርች ያለሁ በቃ ደህና ነገር ሰርች ያለሁ ብሎ ስለማያስቡ በቃ ይህቺ ናት ብሎ ብዙ ጊዜ ሰዎች ሞትን ሲያስቡ በቃ ይህቺ ናት ወይ ህይወት ብሎ ያስባሉ በቃ አልሞላልኝም የሚል ነገር ያስባሉ ጸሀፊ የሚናገረው ሙላት አንዳንዴ ከገንዘብ አይደለም ሙላት አንዳንዴ የውስጥ ሰላም ከመፍጠር ነው እናንተ በምታም ከመንፈሳችሁ ከሚወጣ ራእይ ለዛ ከመኖር ውስጥ ነው ጸሀፊው ደስታ ሰላም ሙላት አለ የሚለው ስለዚህ አንዳንዴ የውስጥ ሙሉነታችሁን እንኳን ከገንዘብ አትፈልጉት የውስጥ ሙሉነታችሁን ተረጋጉ ባላችሁበት ቦታ ሁሉ ጠንካራ ሁኑ። በገባችሁበት ቦታ የምትሰሩትን ነገር አድምታችሁ ስ ውስጣችሁን ሰላም አድርጉት። ተረጋጉ። የውስጥ ድምፃችሁን አድምጡ። አንድ ቀን ማሸነፍ አይቀርልንም። እግዚአብሔር እንደው ይጠብቀን። በድጋሚ ግን ያንን እያሰባችሁ የምታደርጉትን ነገር ስታደርጉ ትጠነቀቃላችሁ። ጻፊው መንፈስን ለማረጋጋት እነዚህ ነገሮች ይጠቅማሉ ይላል። የመጨረሻ ቦዲ ሰውነታችሁን አረጋ በቃ ውስጤ ሰላም ነው አይምሮዬ ሰላም መንፈሴ ሰላም ነው ብላችሁ ሰውነታችሁ ቢታመም መረጋጋት ትችላላችሁ? አይሆንም፣ አይደል? ይሄ ሰውነት ከነዛ ሁለቱ ጋር አንድ ላይ መስማማት እንዳለበት እሱ መረጋጋት እንዳለበት መጽሐፉ ይናገራል። እንዴት ነው ሰውነታችሁ ይሄ ፊዚካላችን እንዴት ነው ማረጋጋት የምንችለው ካላችሁ ያልጠበቅኩት ሀሳብ ከደግሞ አሪፍ የሆነ ሀሳብ ጸሐፊው ምንድን ነው ያለው፣ ለምሳሌ ሰይኖ የሚል ሀሳብ ታያላችሁ። እምቢ ማለትን ልመድ ወይ እምቢ ማለትን ተለማመዱ ለምድን ሀሳብ የሚናገረው ጸሐፊው የሚል ዙሪያቸው ያሉ ሰዎች ሁሉ ሁሉም የሆነ ከእናንተ የሆነ ነገራችሁን ይፈልጋል። አንዱ አንዳንዶች ጊዜያችሁን ይፈልጋል፣ አንዳንዱ ምክራችሁን ይፈልጋሉ፣ አንዳንዶች ሳቃችሁን ይፈልጋሉ። አንዳንዱ አብሯችሁ መሆን ይፈልጋል። በቃ ሁሉም ሰው የሆነ የሆ ነገራችሁን ይፈልጋል። ጻፊ ሚላል እምቢ ማለት ካልቻላችሁ ሁሉም ሰው የሆነ የሆነ ቦታ ላይ ቆራርሶ ይወስዳችሁና ለእናንተ ምንም አይቀርላችሁም። የራሳችሁ የሆነ ነገር አይኖራችሁም። ሰውን በማስደሰት ብቻ ጊዜያችሁን ይጨርሳላችሁ። እና እምቢ ማለት እንተለማመ ሁሌ ይሄ ምን ከዚህ በፊት ተናግሬያለሁ። እንደ ለቅሶ ቤት ንፍሮ ማንም እየመጣ አይዝገናችሁ እንደማለት ነው። ለርን ቱ ሳይ ነው። ምን ይሆናል መሰላችሁ? ኖ ማለትን እንደ ጡንቻ ተለማመዱት፣ እንደ ስፖርት ተለማመዱት ይላል። በአንድ የሚመጣ ነገር ነው። ትንሽ ነገሮች ኖ ማለት ጀምሩ። እንደ ስፖርት ነው። የሆነ ፕራዮሪቲ ማሰለት ነገር አይ ትላላችሁ። እንግዲህ አነጋገር መምረጥ እንዳለ ሆኖ ሰው ለርን ቱ ሳይ ነው። ያንን ስታደረጉ ሰውነታችሁ ይረጋጋል። ሌላኛው ቢውልድ ሩቲን ወይ ደግሞ ቢውልድ ሩቲን በየቀኑ የምታደርጉትን ወይ በየሳምንቱ ሊሆን ይችላል። ብቻ በተደጋጋሚ የምታደርጉትን እናንተም ቢዚ ሊያደርጓቸው የሚችሉ ደግሞ ውጤታማ ሊያደርጓቸው የሚችሉትን ነገሮች አድርግ የሚል ሀሳብ ጸሐፊ ይናገሩ። አንዳንዴ ስራ ምንድነው አላማ የሌለው ብቸኝነት፣ ጥሩ አለ፣ ስራ የፈታ አይምሮ ይባላል። አላማ የሌለው ብቸኝነት ለማይሆን ነገር እንትን ያቸዋል፣ በኋላ ለምትጸጸቱበት ነገር ይጋርዳቸዋል። ፕሮዳክቲቭ ከመሆን ይልቅ ወደ ስንፍና ነው የሚወስዳችሁ እና ራሳችሁን በተቻለ መጠን በሆኑ ሩቲኖች ያዙ። ሰዎች አንዳን ሌዚ መሆን ይሻላል፣ በቃ አይ እኔ ምን አስጨነቀኝ፣ በቃ ተኝቼ እለዋል ይላሉ አይደል? ተኝታችሁ ልትኑ ትችላላችሁ፣ ደክሞ በቃ እንዴ ነው ስራ እያላችሁ ተኝቶ መዋል ሊሆን ይችላል፣ ግን አይምሯችሁን ብንፈትሸው ጭንቀት ናይ ወይ ተዝናንታችሁ አልተዝናናችሁ፣ ወይ ሰርታችሁ አልሰራችሁ፣ ከሁለቱም ሳትሆኑ የምትቀሩት ለምን ትጨናነቃላችሁ? እንደዛ እንዳይሆን ሩቲን ገንቡ። የስራ ጊዜ ኑራችሁ፣ የእረፍት ጊዜ ኑራችሁ፣ የምትዝናኑበት ጊዜ ኑራችሁ፣ ከዚያ ከማይንድ ጋር ተመቱታላችሁ። ስትዝናኑ ተዝናኑ፣ ስትሰሩ ስሩ። ከጓደኛችሁ ጋር ስትሆን ከእሱ ጋር ሁን፣ በቃ ፕሬዘንት ላይ ሁን። ምን አይነት ሩቲን እንገንባ? እንደው የሚረዳችሁን ነገሮች ልንገራችሁ። ለምሳሌ ፀሐፊው ቢቻል በየቀኑ ረዘም ላለ ሰዓት ወክ አድርጎ የሚል ሀሳብ ያወራል። ለምሮ ወክ አድርጉ የሚለው ወክ ስታደርጉ ሰውነታችሁ አንደኛ እየተንቀሳቀሰ ነው፣ አላል ጤነኛ እየሆናችሁ ነው። ግን በዚያ ልክ ደግሞ ለአይምሯችሁን ጊዜ እየሰጣችሁ ነው። ማይንድ ከሚሉ ሀሳብ ጋር የሚገናኘው እዚህ ጋር ነው። ወክ አድርጉ ረዘም ላለ ሰዓት፣ ሰፋ ላለ ጊዜ ወክ አድርጉ። በጣም የሚገርማችሁ ነገር የምታውቁት ሰዎች ታውቁታላቸው። አንዳንድ ጊዜ ምን ይባላል ሰዎች ክሬቲቭ የሚሆኑት አዲስ ሀሳብ ይመጣላቸው ሻወር ሲገቡ ነው ምናምን ይባላል። ወክ እያደረጋችሁ አስቡ፣ የሚገራርሙ ሀሳቦች ይመጡላቸዋል። ሰው አይምሯችሁን አክቲቭ ለማድረግ ሰውነታችሁም እንዲንቀሳቀስ እንደዚህ አይነት ሩቲን ገንቡ። ምን ወክ ማድረግ ነው። ወክ አድርጉ። ሌላኛው በተቻላችሁ መጠን በቂ እንቅልፍ ለመውሰድ መኩሩ። አቅም ይሄ ሰውነታችሁ አቅም እንዲ ኢነፍ ስሊፕ የሚል ሀሳብ ያመጻል። እዚህ ላይ ብዙ ማውራት አለብኝ ብዬ አላስብም። እንግዲህ አይምሯችሁ እንዲረጋጋ ሰላም ለመሆን ለማመዛዘን አይደለ አይምሯችሁ በሙሉ አቅም ለመውሰድ አይምሯችሁን በሙሉ አቅሙ ለመጠቀም በቂ እንቅልፍ እንደሚያስፈልግ መጽሐፉ ይናገራል። ሆቢ ይኑራችሁ። ከስራችሁ ከምን ከምን ያለፈ ራሳችሁን ቢዚ የምታደርጉበት የምትደበሩበት የሆነ ሆቢ ይኑራችሁ። የሆነ ሙዚቃ ለመልመድ ሞክሩ። የሆነ ስፖርቶችን ለመልመድ ሞክሩ ወይ ክህሎት ያለው ነገር የሆነ ነገር ብቻ የሆነ ነገር ይኑራችሁ። ቢዚ ሁኑ ማለት ነው። እንዴት ነው? አይምሯችሁን ስራ አታስፈቱት። አሁን እዚህ ጋር እንዲህ ሁለት ነገር ልንገራችሁ አይምሯችሁን ስራ አታስፈቱት። የምትሰሩትን ነገር ፎከስ አርጋችሁ በደምብ ትኩረት አርጋችሁ ስሩ። እዛ ውስጥ ሰላም ያለው ነው። እንግዲህ ጸሐፊ የሚናገረው ሀሳብ አንድ ስራ ስሰሩ ሁለት ሶስት ስራዎችን ሲሰሩ አይምሯችሁ ከልክ በላይ ቢዚ ይሆናል። እዛ ውስጥ አትግቡ። አንድ ስራ ላይ ግን ትኩረት አድርጉ። ከዛ ውጭ የማያስፈልጉ ፍሪ ታይሞችን አስወግዱ። እንግዲህ ይህቺን ሀሳብ ከቅድሙ ሀሳብ ጋር እንዳትጋጭ ነው መልሼ ያነሳኋት። የማያስፈልጉ ፍሪ ታይሞችን አስወግዱ። ጸሐፊው ቢ ፕሬዘንት ሲል ብያቸዋለሁ አይደል? ይህቺን ሀሳብ ደግሜ ለማንሳት ቅድም ያነሳኋት ቢ ፕሬዘንት ሁኑ ማለት ምንም አትስሩ ማለት አይደለም። የምትሰሩትን ነገር አሁን ላይ ትኩረት አርጋችሁ እያጠናችሁ ከሆነ አጥኑ፣ እየሰራችሁ ከሆነ ስሩ። ከዛ ውጭ በሀሳብ አትሄዱ። አይምራችሁ ሞር ክሬቲቭ መሆን አቅም አለ። ሆቢ ይኑራችሁ። ራሳችሁን ምንድን ነው አሁን ባይሆንም ከሆነ ጊዜ በኋላ ሊጠቅማችሁ የሚችሉ የሆኑ የሆኑ ነገሮችን አሳድጉ። አራተኛ ጆርናል በየቀኑ የሆነች የሆነች በየቀኑ ባይሆንም በተወሰነ ጊዜ ቢያንስ የሆነች ነገሮችን ለመጻፍ ነው። አንዳንዴ በነገራችን ላይ የሆነ ሀሳብ አይምሯችሁ ላይ ሲመጣ ቁጭ ብላችሁ እጻፉት። ምን ያህል ነገሮችን የማብላላት አቅም እንዳላችሁ ትረዳላችሁ። ምን ያህል ነገሮችን አጥርታችሁ ማየት እንደምትችሉ ታውቃላችሁ። ስታስቡትና ስጽፉት ይለያየ። የሆነ ነገር ግራ ሲገባችሁ ቁጭ ብላ ጻፉት። እንዲህ እንዲህ ይሆናል እንዲህ ባላደረገው የጸልይ ስራ ይመስላል። ግን አይምሯችሁ በደንብ ግልጽ የሆነ ነገር እያገኝ ይመጣል። የሆነ ሀሳብ ላይ በረጅም ጊዜ መቆየት ትችላላችሁ። ከምንም በላይ ደግሞ የራሳችሁን የህይወት ፍልስፍና ማግኘት ትችላላችሁ። ትልቁ ስኬት እንግዲህ እሱ ነው ብዬ አስባለሁ ራሳችሁ የምትመሩበት እሴት አይ በቃ እኔ በዚህ በዚህ በዚህ አልደራደርም፣ በዚህ በዚህ በዚህ ነው አልቀልድም። ለአንዳንዶቹ ቀልድ የሆነ ነገር ለአንዳንድ ሰዎች አይቀልድበትም። ለምን ያቋል አላሙ አይኔ በዚህ በዚህ በዚህ የራሳችሁን እንደዚ አይነት ቋሚ አቋም እንዲኖራችሁ ከፈለጋችሁ፣ ቨርቹዎቻችሁ መለየት ከፈለጋችሁ ጻፉ። አይምሯችሁ በደንብ ክሊር እየሆነ ይመጣል። ማይንድ ቦዲ ስፒሪት፣ እነዚህ ሶስቱ ከተረጋጉ ስቲልነስ ውስጥ ትገባላችሁ፣ ትረጋጋላችሁ የሚል ሀሳብ መጽሐፉ ይናገራል። እነዚህ ሶስቱ ከተረጋጉ፣ አለም የፈለገ ያህል ብትጨው፣ የፈለገ ያህል ብትረበሽ፣ እናንተ ሰላም ናችሁ። እናንተ ሰላም ከሆናችሁ፣ በቃ ያለ ትልቁ ነገር እሱ። እኔ እንግዲህ በራያን ሆሊዴ የተጻፈው ስቲልነስ ኢዝ ዘ ኪ የሚለው መጽሐፍ በዚህ መንገድ አይቼዋለሁ። መጽሐፉን እንዴት አያችሁት? ስለዚህ መጽሐፍ ያላችሁን አስተያየት ከስር በማስቀመጥላችሁ የሶሻል ሚዲያ አማራጮች እየገባችሁ እንድትጽፉልኝ እጠይቃለሁ። ቀጣይ ሳምንት እንዲሁ በሌላ ሀሳብ በአዲስ መጽሐፍ እንገናኛለን። የቀጣይ ሳምንት ሰዎች ይበላል። መልካም ሳምንት።